ሰላም ሰላም ጤና ይስጥልን ውድ ጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ? እንደምን ቆያችሁኝ? ኢትዮጵያ ውስጥ ሆነው ይህን ፕሮግራም ለሚከታተሉ ወዳጅ ቤተሰቦቼ እንደምን ዋላችሁ ማለት ትፈልጋለሁኝ። ዕለተ ሮብ ግንቦት 6 2017 በኢትዮጵያ የዘመን አቆጣጠር ወንስደይ 14 ሜይ 2025 በጎርጎሳውያን የዘመን አቆጣጠር መሰረት የጋት ውሎ የጋት አጫጭር መረጃዎች ከዚህ እንደሚከተለው ይቀርባሉ። ዘወትር እንደምታደርጉት ላይክ አድርጉ፣ በብዛት ሀሳብ አስተያየታችን አካፍሉ፣ ጋት ሚዲያን ደግፉ። ሰብስክራይብ ካላደረጉ ሰብስክራይብ ያድርጉ። የጋት ሚዲያ አምባሳደር፣ የጋት ሚዲያ ወኪል ናችሁና የጋት ቤተሰቦች ሌሎችም ወደ ጋት ቤተሰብ እንዲመጡ የሎቢ የማድረግ የዲፕሎማት ስራ እንድትሰሩ እንደ ጋት ቤተሰብ ምንድን ነው ውክልና ስልጣን ሰጥቻችኋለሁ። የጋት ሚዲያ አምባሳደሮች ናችሁ ማለት ነው። እንግዲህ ብሔራዊ ምርጫ ቦርድ ከጥቂት ደቂቃዎች በፊት ይህን ቀረጻ ለማድረግ ከጥቂት ደቂቃዎች በፊት የህዝባዊ ወያኔ ሓርነት ትግራይን መሰረዙን አስታውቋል። ስለዚህ ከዛሬ ጀምሮ ህዝባዊ ወያኔ ሓርነት ትግራይ የሚባል ፓርቲ የለም ማለት ነው። በህጉ መሰረት በህግ አግባብ ልክ የትምህርት ተቋማት ፍቃድ እንደሚያወጡት በፍቃዳቸው መሰረት ኤክሰርሳይዝ እንደሚያደርጉት በዛ ሌሎችም የንግድ ተቋማት የንግድ ፍቃድ እንደሚያወጡት በዛ አግባብ እንደምታውቁት ፓርቲዎች በህጋዊነት ይመዘገባሉ ተግባራቸውን ያከናውናሉ፣ ሪፖርት ያደርጋሉ። ይህን ህግ ህዋት ያጠዋል ማለት አይደለም፣ ያውቁታል። ነገር ግን ህዋቶች ሲሞቅ በማንኪያ ሲቀዘቅዝ በእጄ አይነት ብሂል ነው ሲከተሉ የኖሩት። እነሱ አራት ኪሎ ሲገቡና ኢትዮጵያን ሲያስተዳድሩ ኢትዮጵያ ኢትዮጵያ የሚሉ ያጠባ ቡድን ህዋትን እንግዲህ ከድሮ ጀምሮ ከህወሓትና የትግራይን ህዝብ አንድ አድርጎ የሚወስድ ሰው እጅግ ደካማው ሰው። ስንት ፓርቲ አለ። ለምሳሌ ሸንጎ አለ፣ ምንድነው ውድብና ናጽነት የሚባል አለ፣ አረና አለ። ይህ ሁሉ ፓርቲ የትግራይ ፓርቲዎች ናቸው። መስራቾቹ የትግራይ ልጆች ናቸው ሰው ገና ከምስረታው ጀምሮ ህወሓት የትግራይ ህዝብ ከአንድ በላይ ፓርቲ አያስፈልገውም የሚል አቋም በመያዝ የራሱን ከአብራኩ የወጡ ልጆችን የትግራይ ልጆችን በየደረሱበት ባገኛቸው ሁሉ ሲረሽን፣ ሲያሳድድ፣ ሲያፈናቅል ነው የኖረው። ይህን መሰረት አድርጎ አንዳንዴ በጣም ይሄ አምሶሪ እንደዛ ለማለት ከዛ ባለፈ ደግሞ ይሄ የቁጥጥር እኔ ደጋግሞ ብዙ ሰዎች ህወሓትን ቁጥጥር ያደርጋል ምናምን የሚል አስተሳሰብ ሲሰጡ ከአብዮታዊ ዲሞክራሲ ባህሪው የመነጨ ለምሳሌ አስርቱ ትእዛዛት እንደሚባለው አብዮታዊ ዲሞክራሲ የማትቆጣጠረውን ነገር ሁሉንም ነገር መቆጣጠር አለብህ፣ የማትቆጣጠረው ከሆነ ግን አንድ ነገር አስወግደው የሚል እምነት ያለው ሰው ለባለፉት እንግዲህ እንደ ፓርቲ ተመስርቶ ለባለፉት 50 ዓመታት በትግራይም በመላው በኢትዮጵያ ደረጃም ፖለቲካን ኤክሰርሳይዝ ሲያደርግ የነበረው ወይ ፖለቲካ ሲነግድ ሲሰራ የነበረው ህወሓት ከዛሬ ጀምሮ በህግ አግባብ ተሰርዟል ማለት ነው። እንዴት ነው የሚደረገው? ከዚህ በኋላስ ያለው ምን ይመስላል? የሚባለውን እንግዲህ እሱን ደፍነትሊ ተሰርዟል ማለት ነው። እንግዲህ ምንድን ነው የሚለው ህዝባዊ ወያኔ ሀርነት ትግራይ ህወሓት ከፖለቲካ ፓርቲነት መሰረዙን አስመልክቶ የተሰጠ መግለጫ ይላል። የኢትዮጵያ ብሔራዊ ምርጫ ቦርድ ነው። ላንብብላችሁ በሚል ነው ህዝባዊ ወያኔ ሀርነት ትግራይ ህወሓት በአመጻ ድርጅት በመሳተፉ ምክንያት ቦርዱ በአዋጅ ቁጥር 1162/2011 አንቀጽ 98 መሰረት ከፖለቲካ ፓርቲነት መሰረዙ የሚታወስ ነው። ይሁንና የፕሪቶሪያ ስምምነት ከተደረገ በኋላ የህወሓት ህጋዊ ሰውነት እንዲሰረዝ የተላለፈው ውሳኔ እንዲነሳ ቦርዱን ሚያዝያ 13 እና ሚያዝያ 28 ቀን 2015 ዓመተ ምሕረት መጠየቁ የሚታወቅ ነው። ሆኖም ቦርዱ በአመፃ ድርጅት በመሳተፍ ከፖለቲካ ፓርቲነት የተሰረዘ የፖለቲካ ፓርቲ ህጋዊ ሰውነቱ ከተሰረዘ በኋላ ህጋዊ ሰውነቱን ለመመለስ የሚያስችል ህግ ስለሌለ ጥያቄውን ውድቅ በማድረግ ግንቦት አራት ቀን 2015 ዓመተ ምሕረት በቁጥር አ 1162 አ 1162 በተጻፈ ደብዳቤ መልስ ሰጥቷል። የኢትዮጵያ የምርጫ ፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ ቁጥር 1162 2011 ን ለማሻሻል የወጣው አዋጅ አዋጅ ቁጥር 1332 2016 መታወጁን ተከትሎ ህወሓት በአዋጁ መሰረት በልዩ ሁኔታ ፓርቲውን ለመመዝገብ መቅረብ የሚገባቸውን ሰነዶች በማያያዝ ባቀረበው ጥያቄ እንዲሁም ህወሓትን አስመልክቶ የፍትህ ሚኒስትር በህግ በተሰጠው ስልጣን መሰረት ሰኔ 17 ቀን 2016 ዓ ም በቁጥር ኤፍ ሚ ፍትህ ሚኒስቴር ማለት ነው አንድ ስላሽ 1345 በጻፈው ደብዳቤ መነሻ ህወሓት ህጋዊ ሰውነት የሚያገኝበትን ህግ መሰረት በማድረግ ቦርዱ በማሻሻያ አዋጁ መሰረት ለፓርቲው በልዩ ሁኔታ መዝግቦ ከነሐሴ 3 ቀን 2016 ዓ ም መዝግቦ ነሐሴ 3 ቀን 2016 ዓ ም ህጋዊ ሰውነት ማረጋገጫ ሰጥቷል። በዚህ መሰረት ህወሓት በአዋጅ ቁጥር 13 1332 ስላሽ 2016 ይህን ተከትሎ በወጣው መመሪያ ቁጥር 25 2016 እና ቦርዱ ምዝገባውን ተከትሎ እንዲፈጽም የሰጠውን ትእዛዝ ባለማክበሩ ቦርዱ በተለያዩ ጊዜ ማሳሰቢያ ቢሰጥም ፓርቲው ግን በህግ የተጣለበትን ግዴታ አልፈጸመም። ከዚህም በላይ በአዋጭ ቁጥር 1332016 መሰረት የፓርቲውን ህጋዊነት የሚያረጋግጠውን ፓርቲው በወቅቱ አምኖበትና ተስማምቶ ከቦርዱ የተቀበለውን የፖለቲካ ፓርቲ ህጋዊ ሰውነት ማረጋገጫ አላውቅም፣ ህጋዊ ሰውነት በዚህ ሰነድ አይረጋገጥም በማለት ህግንና መመሪያን ባለማክበርና ለማክበርም ፍቃደኛ ባለመሆን ሲገልጽ ቆይቷል። ቦርዱ በአዋጅ ቁጥር 1162/2011 መሰረት በአመፃ ተግባር በመሰማራቱ የተሰረዘን ፓርቲ ህጋዊ ሰውነት የምመልስበት የህግ ድንጋጌ የለኝም በማለት ግንቦት 4 ቀን 2015 ዓ ም ለህወሓት ምላሽ ከሰጠ ከአንድ ዓመት በኋላ አዋጅ ቁጥር ህዝባር 2016 ግንቦት 27 ቀን 2016 ዓ ም ሲታወጅ ህወሓት ይህንኑ ፓርቲዎችን በልዩ ሁኔታ የመዘገብ አዋጅ በታወጀ በሁለተኛው ወር ሐምሌ 19 ቀን 2016 ዓ ም በአዋጁ ላይ በልዩ ሁኔታ የፖለቲካ ፓርቲ ሆኖ ለመመዝገብ እንዲቀርቡ በህጉ የተመላከቱትን ዝርዝር ሰነዶች ይኸውም የፓርቲውን ፕሮግራም፣ የፓርቲውን መተዳደሪያ ደንብና የፓርቲው አመራሮች ስም ዝርዝር ከፊርማ ጋር ለቦርዱ አቅርቧል። በሌላ በኩል ህወሓት ህጋዊ ሰውነቱ እንዲሰረዝ የተላለፈውን ውሳኔ እንዲነሳ በማለት ሚያዝያ 13 እና ሚያዝያ 28 ቀን 2015 ዓ ም ለቦርዱ ባቀረበው ጥያቄ በአዋጅ ቁጥር 1332 2016 በልዩ ሁኔታ ፓርቲ ሆኖ ለመመዝገብ እንዲቀርቡ የተጠየቁትን ሰነዶች አንዳቸውንም አያይዞ አላቀረበም። ይህም የሚያስረዳው ህወሓት ሐምሌ 19 ቀን 2016 ዓ ም ያቀረበው ጥያቄ ሚያዝያ 13 እና ሚያዝያ 28 ቀን 2015 ዓ ም ካቀረበው ጥያቄ በተለየ መልኩ በአዋጅ ቁጥር 1332 2016 መሰረት በልዩ ሁኔታ ፓርቲውን ለመመዝገብ እንዲቀርብ ህጉ በሚጠይቀው መሰረት የፖለቲካ ፓርቲ ምዝገባ ጥያቄ ማቅረቡን ነው። ህወሓት ሐምሌ 19 ቀን 2016 ዓመተ ምህረት ጥያቄውን ሲያቀርብ አዋጅ ቁጥር 1332 2016 ታውጆ ለህዝብ በይፋ ተገልጾ በስራ ላይ ከዋለ ሁለት ወር ካለፈው በኋላ ሲሆን በዚህ ወቅት የአዋጁን ዓላማ አፈጻጽምና በአዋጁ መሰረት በልዩ ሁኔታ ፓርቲ የመመዝገብ ሂደት በግልጽ የታወቀ በመሆኑ ህዋትም ይህንኑ ለህዝብ ይፋ የሆነውን አዋጅ አላማና አፈጻጸም በግልጽ በማወቅና በመረዳት በአዋጁ ላይ የተመለከቱትን ሰነዶች አያይዞ በማቅረብ በአዋጁ የተጠየቀውን የምዝገባ ስርዓት በመፈጸም ምዝገባው ተከናውኗል። ከሁሉም በላይ ህዋት ሐምሌ 19 ቀን 2016 ዓ.ም በጻፈው ድብዳቤ ላይ የቀድሞ ህጋዊ ሰውነት ይመለስልኝ ቢልም ያቀረባቸው ሰነዶች ጥያቄ የቀረበው የአዋጁን መውጣት ተከትሎ መሆኑና ፍትህ ሚኒስቴር ስለ ህወሓት ለቦርዱ የጻፈው ደብዳቤ በልዩ ሁኔታ ለመመዝገብ የቀረበ መሆኑን የሚያስረዳ ሲሆን፣ በተለይም ቦርዱ ለህወሓት ነሐሴ 3 ቀን 2016 ዓ.ም ተምረት በልዩ ሁኔታ በመመዝገብ የተሰጠ ህጋዊ ሰውነት ማረጋገጫ ሰርተፍኬት ከሰርተፍኬቱ ጋር አብሮ በሰጠው ነሐሴ 3 ቀን 2016 ዓ.ም ተምረት በቁጥር አ 1162 ስላሽ 11 ወይ ዝባር 11 ዝባር 5080 በተጻፈ ደብዳቤ ላይ የህወሓት የቀድሞ ህጋዊ ሰውነት እንደማይመለስለት በግልጽ ተመልክቶ እያለ የፓርቲው ከፍተኛ አመራር በቦርዱ ዋና መስሪያ ቤት በመገኘት ሰርተፍኬቱንና ደብዳቤውን በሚገባ አይተው አንብበውና ተስማምተው በፈቃዳቸው ፈርመው ከወሰዱ በኋላ ይህ በልዩ ሁኔታ ተመዝግቦ የተሰጠን የህጋዊ ሰውነት ማረጋገጫ እንቀበለውም ማለት ተቀባይነት የለውም። ቦርዱ በህግ የተጣለበትን ኃላፊነት ለመወጣትና ፓርቲው ያለበትን ኃላፊነትና ግዴታ እንዲወጣ ለማድረግ በተለያዩ ወቅት በጽሁፍ ማሳሰቢያ ሲሰጥ ቢቆይም ፓርቲው ግዴታውን ባለመወጣቱ ቦርዱ የኢትዮጵያ ምርጫ የፖለቲካ ፓርቲ ምዝገባና የምርጫ ስነ ምግባር አዋጅ ቁጥር 1162/2011 ማሻሻያ አዋጅ ቁጥር 1332 ህዝ 2016 እና አዋጁን ተከትሎ በወጣው መመሪያ ቁጥር 25/2016 መሰረት ምንም አይነት ቅድመ ሁኔታ ሳይጠበቅ ፓርቲውን የሚያስችል የህግ መሰረት ቢኖረውም ፓርቲው ግዴታው እንዲወጣ እድል ለመስጠት ቦርዱ ፓርቲውን ለሶስት ወራት ከማንኛውም የፖለቲካ ፓርቲ እንቅስቃሴ በማገድ ፓርቲው የእርምት እርምጃ በመውሰድ በህጉ መሰረት ግዴታው እንዲፈጽም ቦርዱ ጥረት ቢያደርግም ፓርቲው የተጣለበትን የህግ ግዴታ ለመወጣት ፍቃደኛ አልሆነም። በመሆኑ ቦርዱ የካቲት 5 ቀን 2017 ዓ ም በቁጥር አ 1162 ዝባር 11 ዝባር 15 421 በተጻፈ ደብዳቤ ተራ ቁጥር 3 ላይ በተጠቀሰው የቦርዱ ውሳኔ ላይ ፓርቲው በሶስት ወር እግድ ጊዜ የእርምት እርምጃ ሳይወስድ ቢቀር በአዋጅ ቁጥር 1332 ዝባር 16 አንቀጽ 3 11 ሐመርሃና በመመሪያ ቁጥር 25 2016 አንቀጽ 19 ቁጥር 1 ሐመርሃ መሰረት ቦርዱ የተለየ አካሄድ ሳይከተል የፓርቲው ምዝገባ እንዲሰርዝ ቦርዱ በወሰነው መሰረት ፓርቲው የርምት እርምጃ ባለመውሰዱ ቦርዱ ግንቦት 5 ቀን 2017 ዓ.ም ባደረገው ስብሰባ ፓርቲው ከግንቦት 5 ቀን 2017 ዓ.ም ጀምሮ ከፖለቲካ ፓርቲነት የተሰረዘ መሆኑን ወስኗል። ይህም ውሳኔ ለህወሓት ለፍትህ ሚኒስቴር በጽሁፍ እንዲደርስ፣ ለህዝብ ይፋ እንዲደረግ፣ የፓርቲውን መሰረዝ ውጤት በተመለከተ የአዋጅ ቁጥር 1162 2011 አንቀጽ 99 እንደ አግባብነቱ በህወሓት አመራሮች ላይ እንዲፈጸም ቦርድ ወስኗል። የኢትዮጵያ ብሔራዊ ምርጫ ቦርድ ግንቦት 6 ቀን 2017 ዓ.ም አዲስ አበባ፣ ኢትዮጵያ ይላል። ሰው ህወሓት ከዛሬ ጀምሮ ህወሓት የሚባል ህዝባዊ ወያኔ ሓርነት ትግራይ የሚባል ፓርቲ የካቲት 11 1966 የተመሰረተ የሆነ 17 አመት በትጥቅ ትግል የነበረ የኢትዮጵያን የባህር በር አሳልፎ የሰጠ ጊብን የሰራቸው ነገሮች መልካም ነገሮች ካሉ እነሱ ሙሉ በታሪክ ውስጥ የሚጠቀሰው ዝሮ ዝሮ ኖቴብል የሆነው ቦልድ የሆነው የህዋት የኢትዮጵያ የባህር በርን አሳልፎ የሰጠ ያንን አሳልፎ የሰጠውን የባህር በር ደግሞ ህጋዊነት ለማጽናት በሚመስል መልኩ ጦርነት ከፍቱ ከኤርትራ ጋር በመቶ ሺዎችን ከማገደ በኋላ ለዛውም ባድሜ ሳይመለስለት ተመለሰልን ብሎ የአጭምር ብሮ አታሎ ይን ያደረገ የዘር ፖለቲካን የተከለ ዘር አልነበረም ከዛ በፊት ኢትዮጵያ ውስጥ እያልኩ አይደለም። ነገር ግን የዘር ፖለቲካን በዓለም ላይ ብቸኛ መገንጠልን በህገ መንግስቱ ያካተተ በግጭት ህዝቦችን በማጋጨት በስልጣን ላይ የቆየ ህዝቦችን በጥቅል በጥቅል ህዝብንም እንደ ህዝብ ሲፈርጅ የኖረው ከዚህ በኋላ ህወሓት የሚባል ፓርቲ ተሰርዟል ማለት ነው። በታሪክ ገጽ ላይ ሰራቸው መልካም ነገሮች ካሉ ይዘከርለታል ያጠፋቸው ደግሞ ይዘከራሉ። ከዛ ወደፊት ኢትዮጵያ ውስጥ የፖለቲካ ፓርቲ ለማቋቋም ለመመስረት የሚፈልጉ ሁሉ ከስኬት ብቻም ሳይሆን ከውድቀትም ስለምንማር ህወሓትን እናጠነዋለን እንዳስሰዋለን። ለዚህ ሁሉ ውድቀት ኢትዮጵያን የባህር በር አሳልፎ ለመስጠት የኢትዮጵያን ብሔራዊ ጥቅም በካደ መልኩ የሰልፍ አብኒጌሽን የውጭ ጉዳይ ፖሊሲ እንዴት ተከተለ? ይሄ የክራይም ኢንተርፕራይዝ ይሄ ማፊያ የሆነ ቡድን የአንድ ቤተሰብ የነ ስብሐት ነጋ ዳይናስቲ ወይ ነጋ ዳይናስቲ ልንለው እንችላለን። በአመቻ ጋብቻ በሰው ንግድ ላይ መርሰነር ያለው ወታደር አከራይቶ ዛሬ ካልቡርሃን ጋር ቀጠናውን ሲረብሽ ኖረው ይሄ ሁሉ ሲያደርግ የነ ኃይል በአጠቃላይ በአጠቃላይ ይህ የወደቀ ኃይል ይህ በተለይ ደግሞ ዛሬ ለአማራ እንታገላለን ብለው በአደባባይ የሚፎክሩ እነ ምሬ ወዳጆ የምስራቅ አማራ ፋኖ አይደር ሆስፒታል ሂዶ ታክመዋል። ትጥቅና ስንቅ ከህዋት ነው የሚቀርብለት። ዛ ዶንት ኬር አባውት ራያ፣ ራያ ቆቦ እንጨንቃለን ይላሉ እንጂ ምሬ ወዳጆ ማለት ጦርነቱ ሲነሳ በተሰጠው ተልኮ መሰረት የወልዲያ ላይ የነበረውን የህዝብ ሰንሰለት በጦርነት ለማፍረስ ህዝቡን ያፈናቀለ መርሳን የረበሸ ደሴ ላይ ሂዶ ደግሞ በተፈናቃይ ሰበብ ቀድመው ገብተው የነበሩትን የተመለመሉትን እነዚያን ሁሉ ያንቀሳቀሰ የውርደት ተለላች ኃይል ላይ ነው ስንል ነበር። ይህን እንግዲህ ትናንት የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዚደንት በአሁኑ ወቅት ደግሞ የምስራቅ አፍሪካ ጉዳዮች የጠቅላይ ሚኒስትሩ አማካሪ ሚኒስትር የምስራቅ አማራ ፋኖ ነምሬ ወዳጆ አብረን እንስራ በማለት ከኛ ጋር ሲመላለሱ ነበር ብሏል። ይሄ እንግዲህ በደንብ ማየት በደንብ መተንተን ያስፈልጋል። ከዛሬ በኋላ እንግዲህ ህወሓት የሚባል የለም ነበረ፣ በታሪክ ገጽ ይኖራል ማለት ነው። በነገራችን ላይ ይሄ የወንጀለኛ ኢንተርፕራይዝ ይሄ የወንጀል ቀፍቃፊ ቡድን በዛሬ ዕለት አርሚ አርሚ 42 35 አርሚ 13 17 11 የሚባሉ እና አርሚ 15 የሚባሉ በሙሉ አርሚ 42 35 13 17 11 እና 15 ውስጥ ያሉ ራሳቸውን የትግራይ መከላከያ ኃይል ብለው ምንም ችግር የለም ቲዲኤፍ ብለው የሚጠሩ አባላትን ጠርንፎ ሰፋፊ ሎን ይሄ ምን ሰፋፊ ረጅም ተሳቢ መኪናዎችን አዘጋጅቶ ወደ ኤርትራ ዊአን የሚባል የኤርትራ ወታደራዊ ማሰልጠኛ እያጓጓዘ ነው። በዛም ያለው የቀበረውን ያዘጋጀውን የግልም የቡድን መሳሪያም ዝግጁ እያደረገ ነው። ከኤርትራ ጋር በነገራችን ላይ የኤርትራ ፍላጎት የተራዘመ ጦርነት ትግራይ ውስጥ እንዲኖርና የኢትዮጵያ መንግስት ትራፕ አድርጎ እዛ ትግራይ ውስጥ አረንቋ ውስጥ እንዲቀጥል ዲጠረንስ ማድረግ ነው፣ ውጊያውን እዛው ትግራይ ላይ እንዲቀጥል የህዋት አንድ ጥይት ወደ ኢትዮጵያ የተኮሰ ጊዜ አሰብን እንቆጣጠራለን። ምጽዋ ላይ ያለን መሰረተ ልማት ሙሉ ለሙሉ እናወድማለን። አስመራና ዙሪያዋን የትኛውም ቦታ ያለን የኤርትራ ወታደራዊ መሰረተ ልማቶች እናወድማለን። ከዛ በኋላ ይህ ጥቁር አንበሳ ውጊያውን የምንመራው አስመራ ላይ ይሆናል። ከአስመራ ወደ ትግራይ እንመለሳለን። በዛም ወንጀለኛውን ቡድን የነጋ ዳይናስቲን ለመጨረሻ ጊዜ ቀብሩን እንፈጽምለታል። አፈር ልሶ እንዲነሳ እድል ሰጠነዋል የኢትዮጵያ መንግስት የኢትዮጵያ ህዝብ እድል ሰጦታል አፈር ልሶ እንዲነሳ ለምን ህወሓት ህጋዊ እውቅና አገኘ ለምን አፈር ልሶ እንዲነሳ እድል ተሰጠው ያሉት ሻቢያ የሻቢያ ተለላኪ ፋኖ ያደራጀው ፋኖ ሻቢያ ነው በኋላ ልክ ህዋትና ሻቢያ አንድ ላይ ሲሆኑ አብሮ ደግሞ ፋኖ ከማን ጋር ሆነ ማለት ነው? ጆይንት ከህዋት ጋር ሆነ። እነዚህ ኃይሎች አከርካሪውን የእዝ ማዕከሉን የስበት ማዕከሉ ነው ምን ማለት ለዚህ የሚሆን ዓለም አቀፍ የፖለቲካ የዲፕሎማሲ ኤቭሪ የሴኩሪቲ ኢንተለጀንስ ጉዳይ አልቋል። እሱ አንድ ጥይት በተኮሱበት ቅጽበት ዓለምም የሚያው ይሆናል። ዘን ፖስት ኢሳያስ ኢሳያስ ከተወገደ በኋላ ኤርትራ ማን ነው የሚያስተዳድረው የሚለው ጉዳይ እሱ ነው። እንግዲህ አሁን እየተሰራበት ያለ ምንም ቦልድ መናገር መቻል አለበት። በነገራችን ላይ ሰው ህወሓት አርሚ 42 35 13 17 11ና 15 ያለውን የጦር መሳሪያ ዝግጁ አድርጓል። ተሳቢ ተሽከርካሪዎችን አዘጋጅቶ ታጣቂዎችን በግዴታ እያስገደደ በዛ ውስጥ ያሉትን ታጣቂዎች የሚፈልጉ ሞብላይዝ ተደርገው የጦር መሳሪያቸውን አስረክበው ዲሞብላይዝ ተደርገው የምትሰጣቸውን ገንዘብ ይዘው በዛ መሰረት ደግሞ ወደ አካባቢያቸው ማህበረሰብ ሂደው ቤተሰቦቻቸውን መርዳት ነው። ምንም አይነት ውጤት እንዳልተገኘ አይተውታል። የአንድ ቡድን ይሄ ወንጀል የሚሰራው በሰው የሚነግደው ህገወጥ ማዕድን አደንዛዩት የጦር መሳሪያ እራሱን የትግራይ ልጆችን ከእናት አገራቸው ከኢትዮጵያ ጋር ማዋጋት ሳያንሰው ለሰው ጦርነት ለአልቡርሃን ወስዶ እየማገደው ያለው አ ነገ ሀፍታር ካሊፋ ሀፍታር የሊቢያው ሰራዊት እፈልጋለሁ ብሎ ለመሸጥ ዝግጁ ልክ እንደ ቱርኩ ሳዳት እንደ ራሻው ዋግነር ክፈለኝ ለከፈለው ሁሉ አገለግላለሁ የሚል የትግራይ ህዝብ ማለት ጥቅም፣ የትግራይ ህዝብ ማለት ለስልጣን መወጣጫ አድርጎ ሲጠቀም የነበረው እንግዲህ፣ እጅግ እጅግ እጅግ የዛሬ ታሪካዊ ቀን ነው፣ ግንቦት ስድስት በዚህ ታሪካዊ ቀን ተሰርዟል ማለት ነው። ከኤርትራ ጋር አብረው እየሰሩ ነው። ይህንን አለም ያያል። በነገራችን ላይ ይሄ ጀስት ቦስት ሊመስል ይችላል፣ ጉራ ሊመስል ይችላል። እውነታው የኢትዮጵያ ኤርትራ በኢትዮጵያ የኤር ስፔስ አጀስትመንት ውስጥ በኢትዮጵያ የአየር ክልል በሚባለው ትንተና ውስጥ ኤርትራ አባል ነው። ኤርትራ ውስጥ የሚነሳን አውሮፕላን እንቆጣጠረዋለን፣ የሚያርፍ አውሮፕላን እንቆጣጠራለን። የትኛውም እንቅስቃሴ ወደ ኤርትራ የሚደረግ ከኤርትራም ውጭ የሚደረገው አጀስትመንቱ በኃይለ ስላሴ ከደርግም ጀምሮ በኋላ ራሱ ኢህአዲግም እኮ የኤርትራን ኤርስፔስ ይቆጣጠር ነበር። ይህን ያውቃሉ። ይሄ ነው። ጦርነት ግን በምስራቅ አፍሪካ ጦርነት ጠቃሚ ነው እያልኩ አይደል፣ ፕሊስ። ጦርነት አገርን ኢኮኖሚን ያወድማል። ኢኮኖሚ ተውት መልሶ ይገኛል። የሰውን ህይወት ይበላል፣ አካል ያጎድላል፣ ለሰቆቃ ለእንግልት ይዳርጋል። አረጋውያን ይጎዳሉ፣ ህፃናት ይጎዳሉ። ነገር ግን ቋንቋው ጦርነት ብቻ ለሆነ ኃይል መፍትሄው ሌላ ምን መፍትሄ አለ? ሰው በተቻለ መጠን የትግራይ ህዝብ የትግራይ ወጣት የትግራይ ልሂቅ በዚህ ጠባብ ቡድን መሸወድ የለበት ይህንን ማለት ነው የምፈልገው። ምናልባት እንግዲህ ከዚህ በተጨማሪ በአጫጭር መረጃዎች፣ የሶማሊያ ጉዳይ ላይ፣ አዲስ የተመሰረተውን ፓርቲ በተመለከተ፣ የዶናልድ ትራምፕ የሳውዲ አረቢያ ጉብኝት ነገ እንዲሁም በሰበር የሚጠበቅ ዓለም አይኑን በጉጉት እየጠበቀ ያለው ሰበር ዜና እንግዲህ በጣም ብሬኪንግ ኒውስ ተብሎ የዓለም በሙሉ አይንና ጆሮ ወደ ቱርክ ኢስታንቡል ነው። እንግዲህ ዛሬ አሁን ስንት ሰዓት ነው? ስምንት ከአስራ አንድ ነው በኢትዮጵያ አሁን፣ ጉዞ ጀምረዋል። ቮለድሚር ዘለንስኪ ወደ ቱርክ አንካራ ይጓዛሉ። እንግዲህ በዛም ረሲፕ ታይፕ ኤርዶጋንን ያገኛሉ ተብሎ ይታሰባል። የራሽያ ፕሬዚደንት ፊት ለፊት ራሽያ ፕሬዚደንት ቭላድሚር ፑቲን ካልሆነ አልሄድም የሚል ነበር። ምንድን ነው ጋራንቲ ያደረገው ሪሊ ቭላድሚር ፑቲንስ ወደ ቱርክ ይጓዛሉ የሚለውን እሱን የምናየው ነው። አንዱ የሚጠበቀው በራሽያና በዩክሬን መካከል የፊት ለፊት የመሪዎች ውይይት ይጠበቃል። ዓለም አተኩሯል። የዓለም የመገናኛ ብዙሃን ወኪሎቻቸውን፣ ጋዜጠኞቻቸውን ወደ ቱርክ እየላኩ ነው ያሉት። እንግዲህ ሌላው የዶናልድ ትራምፕ ከተለመደው ከአሜሪካ የተለመደ የዲፕሎማሲ አግባብ ውጭ ኦፊሴል ጉብኝት ሲያደርጉ ሁሉም ሊባል በሚችለው መልኩ ከአርባ አምስተኛው የአሜሪካ ፕሬዚደንት ዶናልድ ትራምፕ ውጭ ጉብኝታቸውን ከመቶ ቀን በኋላ ኦፊሴላዊ ጉብኝት ሲያደርጉ ወይ ወደ ካናዳ ቅድሚያው ማን ይወስዳል ሌላ ጉዳይ ሆኖ ካናዳ፣ ሜክሲኮ፣ እስራኤል እንዲሁም ፈረንሳይ እና እንግሊዝ ናቸው። የተለመደው ጀርመንም ይሄዳሉ እነዚህ የተለመዱ ናቸው። ከዛ ወደ ጃፓን ይደረጋል ጉዞ። ነገር ግን ከዚህ በተቃራኒ ከዚህ በተለየ ተቃራ ነው የሚለው ቃሉ እንትሆና ከዚህ በተለየ መልኩ ዶናልድ ትራምፕ አርባ አምስተኛ የአሜሪካ ፕሬዚዳንት ሆነው ሲመረጡ የሄዱት ወደ ሳውዲ አረቢያ ነው። አርባ ሰባተኛ ሆነውም ድጋሚ ሆነ ወደ ነጩ ቤተመንግስት ሲገቡ የተጓዙት ወደ ሳውዲ አረቢያ ነው። እንዳያችሁት እንደሰማችሁት 600 ቢሊዮን ዶላር የኢንቨስትመንት አግሪመንት የሳውዲ ባለሀብቶች እንደ ባለሀብት መንግስትም የስቴት ኦንድ የሆኑ ኢንተርፕራይዞች የሳውዲ መንግስት የያዛቸው ኢንተርፕራይዞች በጋራ ሆኖ 600 ቢሊዮን ዶላር ለኢንቨስትመንት መመደቡን አብስሯቸዋል። ትልቅ የሚባል ዘ ላርጀስት ዲፌንስ ኮኦፐሬሽን የሚባለው ደግሞ ዘ ላርጀስት ዲፌንስ ኮኦፐሬሽን አግሪመንት የሚባል ወደ 142 ቢሊየን ዶላር ስምምነት የአሜሪካ ኢኮኖሚ በነገራችን ላይ ሚሊተሪ ኢንዱስትሪ ኮምፕሌክስ ነው። ልክ ሚሊተሪው ላይ ኢንቨስት ሲደረግ የአሜሪካ ኢኮኖሚ ቡስት ያደርጋል። ትልቁ ቀጣሪ ሚሊተሪው ነው። ትልቁ ኢንቨስትመንት፣ ትልቁ ወጭ የሚያወጣው ሚሊተሪው በሚሊተሪው በሚሊተሪ ውስጥ ስለላ አለ። በሚሊተሪ ውስጥ ትራንስፖርት የሚያጓጉዘው አለ። በሚሊተሪ ውስጥ ይሄ ቴክኖሎጂ ኮሚኒኬሽን አፓራትስ የሚሰራው አለ። አውሮፕላን የሚባል ይሄን ሁሉ ደግሞ ሚሊተሪው ሲባል ጀስት ኢትዮጵያ ውስጥ እንደሚሆነው እንዳናስብ። ሚሊተሪው በቃ የራሱ ኮምፕሌክስ ብቻ ያለው አይደለም። ሚሊተሪው ማለት ራሱ ሚሊተሪው ከማን ጋር ውላለው? ከቦይንግ ጋር ውላለው። ስለዚህ ጀቶችን የጦር ጀት ሲታዘዝ ወይም የጦር ጀት ውል አግሪመንት ሲፈጸም ቦይንግ የጦር ጀት ወይ ሞተሩን አምርቶ ይሰጠዋል ወይ ሌሎች ፓርቶችን ይሰጣል። ሰው የአሜሪካ ኢኮኖሚ የተገነባው ሚሊተሪ ኢንዱስትሪ ኮምፕሌክስ ሆኖ ነው። ሰው የአሜሪካ ኢኮኖሚ 142 ቢሊዮን ዶላር ስትደምሩት ወደ 742 ቢሊዮን ዶላር፣ ይሄ በአንድ ቀን የተገኘ ማለት ነው። ትናንት ወደ እናንተ ባደረስኳቸው መረጃ እንደነገርኳችሁ የሲሊከን ቫሊ የቴክኖሎጂ ከፍተኛ ባለሙያዎች፣ ኤክስፐርቶች፣ ምንድን ነው የቴክኖሎጂ ኩባንያ ኃላፊና ባለቤቶች ፕላስ የዋል ስትሬት የፋይናንስ ሲኒየር ኃላፊዎች ናቸው አብሯቸው የተጓዙ። ይሄ መንግስት ለመንግስት የሆነው ነው። ከዛ ውጭ ደግሞ ኩባንያ ለኩባንያ የሚደረግ ስምነቶች አሉ። ለምሳሌ የሲልክን ፋይናንስ ከምፓኒ አለ ቴክኖክራቶችን የቴክኖሎጂ ኩባንያዎችን ብቻ የሚያበድር፣ እኔ ኢትዮጵያ ውስጥ ቢመጣ አንዱ በጣም አስፓየር የማደርገው ቴክኖሎጂ ባንክ በቃ የሞባይል ሶፍትዌር ለሚሰሩት እንግዲህ በኢንቨስትመንት ባንክ ውስጥ ኢትዮጵያ አሁን ንግድ ባንክ ኢንቨስትመንት ባንክ እያደራጀ ነው። በዛ ውስጥ አንዱ ብራንች ይሆናል ብዬ ተስፋ ማድረገው ቴክኖሎጂ ዘርፍ ልክ ለምሳሌ ባንኮች ሲደራጁ የብድር ክፍል፣ ቁጠባ ክፍል ምናምን እንደሚባለው ቴክኖሎጂ ዘርፍ፣ ግብርና ዘርፍ ለዛ ኢንቨስትመንት በቂ ገንዘብ ይመደባል የሚል ተስፋ ለን። ኤኒዌይዝ ከዩናይትድ አረብ ኤሚሬት በተመሳሳይ ወታደራዊ አግሪመንት ተመሳሳይ ኢንቨስትመንት ጋራንት ይጠበቃል። በተመጨረሻ ደግሞ ወደ ኳታር በዛውም በኳታር ሚሄን ያልጠበቃል ሰው በትንሹ 5-6 ትሪሊዮን ዶላር ይዘው የሚመለሱ ነው የሚሆነው ማለት ነው። ሶሪያ ላይ የተጣለው ማዕቀብ ተነስቷል። እንዲያውም ሶሪያ በተቻለ መጠን የአብርሃም አኮርድን እንድትፈርም ሀያ ሀያ ላይ የተፈረመውን ማለት ነው ያንን እንድትፈርም ጥሪ አቅርበዋል ዶናልድ ትራምፕ። ይህ አብርሃም አኮርድ እንግዲህ እንደምታስታውሱት ሴፕቴምበር 2020 ላይ እየተፈረመ ነው። በዚህ የሚያፈራረሙት ዶናልድ ትራምፕ ናቸው። እንግዲህ ፈራሚ የሚባሉት ባህሬን፣ እስራኤል፣ ዩናይትድ አረብ ኤሚሬትስ ዘንድ ሞሮኮ ደግሞ ዲሴምበር 2020 ላይ እየፈረመው ማለት ነው። ሱዳን 2021 ላይ ፈርመዋል። አይሆፕ ሳይሆን እርግጠኛ ነኝ ሶሪያም እንዲፈርም ይደረጋል። ሶሪያ ከእስራኤል ጋር ይህን ማድረግ ከቻለ ኢራንን እስራኤል እንዲደበደብ ይፈልጋል። ኒውክሌር አልባ እንዲሆን ይፈልጋል። ነገር ግን በኢራን ኒውክሌር እያንገራገርክ ነው። 142 ቢሊዮን ዶላር ወታደራዊ አቅም ብለህ ለሳውዲ የምትሸጥለት ኢራንን እንደ ማሳያ፣ እንደ ረዥም አርጩሜ የተጠቀመ ነው። ለኳታርም በተመሳሳይ ለባህሬንም ምትሸጥ ምትችለው። አልያ ምንም ጠላት የለኝም ካልክ የምትገዛ ው ያን ያህል የተጋነነ ላይሆን ይችላል ማለት ነው እንግዲህ ሌሎች የጸጥታ የወታደራዊ ደህንነት የቴክኖሎጂ አግሪመንቶች አሉ የሶማሊያ ፕሬዚደንትን የእነዚህን የሶማሊያ የሶማሌ ላንድን እና ሌሎች የቱርክንም ጉዳይ የጅቡቲ ዲፒ ወርልድን በጋት እለታዊ ምሽት ወደ እናንተ ደርሳለሁ ኢትዮጵያ በክብር ለዘላለም ትኑር ቴንኪው